ኢድና ድል ተገጣጥመዋል የፋኖ አዛዦች መልእክት አስተላልፈዋል በመረጃችን የምናነሳው ጉዳይ ነው የአማራ ፋኖ በአንድ መዋቅር መሰባሰብን በተመለከተ አዲስ ነገር ተሰምቷል ታላቁ የምስራችም እየመጣ ነው ዝርዝሩን ይዘናል የእስራኤልና ሐማስ ጦርነት ጉዳይ የተመለከተ አዲስ መረጃም ወጥቷል በቆይታችን ተሰሙታላችሁ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 የአማራ ፋኖ በጎጃም ሰብሳቢው አርበኛ ዘመነ ካሴ የኢዳል ፈጠር በዓልን ምክንያት በማድረግ ለእስልምና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። ረመዳን የጾምና የጸሎት ወር ሲሆን የጀሃንም በሮች የሚዘጉበት፣ የጀነት በሮች የሚከፈቱበትና ቅዱስ ቁርአንም የወረደበት ጊዜ ነው ያለው አርበኛው በዚህ ታላቅ ጾምና ጸሎት በኋላ የሚከበረው ኢዳል ፈጥርም የእዝነት፣ የአንድነትና የፍቅ የፍቅር በዓል ሆኖ ይከበራል ብለዋል። የህልውናችን ሁሉም ገጾች በአገዛዙ የጭካኔና የአረመኔነት ጦሮች በመወጋታቸው ምክንያት የምናደርገው የህልውና ትግል ወደ ወሳኝ ምዕራፍ ተሸጋግሯል ያለው አርበኛ ዘመነ ካሴ ትግላችን ወደ ነጻነት፣ እኩልነትና ፍትህ የምንገባበት ብቸኛው መንገዳችን ነው ብሏል። በአገዛዙ የተጫነብንንና በማያቋርጥ ጭማሪ ውስጥ የሚገኘውን የህዝባችን ሁለንተናዊ ጉስቁልና ሙሉ በሙሉ አስወግደን በዓሉን ለአስተምሮ ግስፈትና ጥልቀት በሚመጥን ነጻነት፣ ሰላምና ደስታ የሚከበርበት ጊዜ እውን ለማድረግ ከቅዱሱ የረመዳን ወርና የኢድ አልፈጥር በዓል አንድነትን፣ ፍቅርንና እዝነትን እንማራለን ሲልም ገልጿዋልም። በመሆኑም የድርጅታችን አመራሮችና አባላት እንዲሁም ደጋፊዎቻችንና መላው የእምነቱ ተከታዮች ሁሉ እንኳን አደረሳችሁ እያልን ትግላችን ወላሂ ወላሂ ሁለተኛ አማራ አልሆንም በሚል ሰቆቃ ውስጥ የሚገኙትን ሁሉ ነጻ ለማውጣትና ሕልውናቸውን ለማስጠበቅ መሆኑን በድጋሜ እናረጋግጣለን ብሏል። የአማራ ፋኖ በወሎ ቤተ አምሐራ ሰብሳቢው ወሰርካው ምሬ ወዳጆም ለእስ እስልምና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላልፈዋል። በመልእክቱም ረመዳን በሙስሊሞች ዘንድ የጾም የጸሎት ወር ነው። ረመዳን ከአምስቱ የእስልምና ማዕዛናት ውስጥ አንዱ ነው ብሏል። ከፀሐይ መውጫ ጀምሮ እስከምትጠልቅ ድረስ መጾም አቅማቸው ለደረሱ ሙስሊሞች ሁሉ ግዴታ እንደሆነ አንስተዋል። ሙስሊሞች ብዙ ጊዜ በጸሎት በሰላትና በሰደቃ ምጽዋት እንዲሁም ስነ ምግባራቸውን ለማሻሻል በመ ጣር ያሳልፋሉ። ይህም ረመዳን ሲደርስ የገነት በሮች ይከፈታሉ፣ የሲኦል ወይም የገሃነም በሮች ይዘጋሉና ሰይጣናት ይታሰራሉ ነው ያለው። እኛም የአማራ ፋኖ በዱር በገደል በርካታ ውጣ ወረዶች እያለፈ ለመላው የአማራ ሕዝብ የተከፈተውን የሲኦል በር ለመዝጋት መላው ሰራዊታችን አጥንቱን እየከሰከሰ ነባር እምነቶችን ባህሉን ማንነቱን ለማስከበር እየተዋደቀ ይገኛል ይሆናል ብሏል። አሁን ላይ አማራዎችንና አማራነት የገጠመው ጠላት ዘር በመለየት ሙስሊም አይል ክርስቲያን ሁሉንም በከባድ መሳሪያ በሰው አልባ አውሮፕላን እየጨፈጨፈ ይገኛል ሲልም ገልጿል። ትላንት በወለጋ ወላሂ ሁለተኛ አማራ አልሆንም እያለች ከተገደለችው የሰባት ዓመት ህፃን ጀምሮ ዛሬም በተኛንበት አልጋ ላይ ከህፃን እስከ አዋቂ ከመንግስት ሰራተኛ እስከ ገበሬ ከእስልምና እስከ ኦርቶዶክስ በ አማራነታችን እየተጨፈጨፍን ነው በማለትም መልእክት አስተላልፈዋል። ስለሆነም መላው የሙስሊም እምነት ተከታዮች ብዙ ፈተና ውስጥ ብትሆኑም አንድ የማይተካ ህይወቱን የሚሰጥ የአማራ ልጅ ፋኖ ተወልዶልሃልና እንኳን ደስ አለ ማለት እፈልጋለሁ ነው ያለው። በመቀጠል ትናንት ከእነ መሐመድ ቢሆነኝና ጓደኞቹ ጋር ሆኜ የጀመርኩትን ትግልና አደራ በድል እንደምንቋጨው በሙልቤ መግለጽ እፈልጋለሁ ብሏል። በዱር በገደል እየተ እየተዋደቃችሁ ላላችሁ ለመላው የአማራ ፋኖ ለእስልምና እምነት ተከታዮች ለመላው የአማራ ሙስሊሞችና ለመላው ሙስሊሞች ኢድ ሙባረክ እንኳን በጽናት አደረሳችሁ እያል በዓሉን ስናከብር ነብዩ እንዳሉ ከሰደቃ በላጩ የረመዳን ሰደቃ ነው። ጀነት ውስጥ ውጭው ከውስጥ ውስጡ ከውጪው የሚታዩ ክፍሎች አሉ ሲሉ አንቱ ያለ መልእክተኛ ለማናት ለማን ነው የምትሰጠው ተባሉ። ነብዩም ንግግሩ ላሳመረ ምግብ ምግብ ላበላና ጾም ላዘወተረ ሰዎች ተኝተው በሌሊት ለሰገደ ነች፣ እንዳሉት አስተምሮን በጠበቀ በዓሉን እንድታከብሩ ማስታወስ እፈልጋለሁ ነው ያለው። የማያሸንፈውን ጦርነት በአማራ ህዝብ ላይ የጀመረው ፋሽስታዊ የብልጽግና አገዛዝ የክፋት ጀንበሩ እየጠለቀች ወደ መቃብሩ እየተነዳ ነው ተብሏል። በአጭር ጊዜ ውስጥ በኢትዮጵያ ሰማይ ስር ከበቀሉ መንግስታዊ ወንበዴዎች ውስጥ አንዱ የሆነው ይህ ቡድን ከክፉ ዙፋኑ እየተነቀለ በመውደቅ ላይ እንደሆነ እየተነገረ ነው። የሚጠላትን ሀገር በታሪክ አጋጣሚ እጁ ላይ ያገኛት ብልጽግናና ካድሬው በጣት በሚቆጠሩ የስልጣን ዘመን ውስጥ በመቶ ዓመት ለማድረግ የሚከብዱ የባንዳነት ተግባራትን በመፈጸም ባህሪውን በአደባባይ ገልጧል። እንደ ሀገርም የሁሉም የኢትዮጵያ ግዛቶች እንደ ህዝብ የመላው ኢትዮጵያውያን የደህንነት ስጋት የሆነው አገዛዙ የጥፋት ጅማሮን በአማራ ህዝብ ላይ አድርጎ ያልጠበቀውን መራራ ውርደት እንዲከናነብ ሆኗል ተብሏል። እምቢ ያለ ህዝብ የትኛውንም እብሪተኛ መንግስት ነኝ ባይ ዘራፊና ገዳይ ቡድን እንደሚያብረ የሚያብረከርቅ በአማራ ህዝብና በብልጽግና መካከል በተግባር ታይቷል ነው የተባለው። አማራን ለትጥቅ ትግል ያበቃው እውነት ከብልጽግና የደረጀ ጉልበት በልጦ ያልጠበቀውን ሽንፈት እንዲጎነጭ አድርጎታል። ይህ የሆነው ከመከራና ብሶት ተላቁ ራሱን ወደ ማደራጀት ለመግባት ባልሞከረና ከሀቅ ውጪ ምንም ባልነበረው ህዝብና ታንክና ባንኩን በተቆጣጠረ ስርዓት መካከል መሆኑ ድሉ እንደተለየ ክስተት ይወ ወሰዳል። ከይፋዊ ትግል አስቀድሞ በቂ ምክክርና ስምሪት ሳይሰጥበት ከስሜት ባሻገር የሆነ ተግባራዊ ዝግጁነት ባልነበረበት በየጓዳው ከመብሰልሰል የወጣ አደረጃጀት ባልተፈጠረበት ሁኔታ የተጀመረው ትግል እንደነበሩበት ጉድለቶች ያልሆነ ድል ተመዝግቦበታል። ይህ ትግል የሚመጥነውና የተደራጀ መዋቅራዊ አደረጃጀት ቢኖረው ከዚህም የበለጠ የማደግ እድል እንደነበረው ይነሳል። ባካሄደ ባለው ትንቅንቅ ውስጥ ደግሞ መዋቅራዊ አደረጃጀት አንዱ ዋነኛ ምሰሶ የሚወስድ ነው። የአማራነት ማንነት የመገደል፣ የመገፋት፣ የመሳደድና የመነጠል ምክንያት ሆኖ አመታትን እንደተሻገረው ሁሉ ይህንን ለመመከት የተጀመረው የህልውና ትግልም ከአማራነት ከፍታው ሳይወርድ እንዲካሄድ ለማድረግ ጥረት እየተደረገ ነው። የሚካሄደው ጦርነት በተደራጀ መንገድ በአንድነት እንዲከናወን ለማድረግም ተቋማዊ አደረጃጀቶችን ለመፍጠር ተሞክሯል። የብልጽግናው አገዛዝ ባገኛቸው አጋጣሚዎች ሁሉ የአማራን ሕዝብ ነጣጥሎ ለማጥቃት የሚያደርገውን ጥረት ለማክሸፍም አንድ ሆኖ ከመቆም የተሻለ ምርጫ እንደሌለ ይነገራል። ሀገሪቱ በስሪትና ፍላጎት ተቃርኖ ውስጥ ሆኖ ለማስተዳደር የሚሞክረው ፋሽስታዊ ስርዓት አማራንም በለመደው ክፉ ተግባሩ እየሰነጠቀ የዘር ማጥፋት ፕሮጀክቱን በውጤታማነት ለመፈጸም እየሞከረ ነው። አሁናዊ የአማራ ህዝብ ትግል በበርካታ መመዘኛዎች ውጤታማነቱ የላቀ እንደሆነ የሚታወቅ ሲሆን በአደረጃጀት በኩል የነበረው ፍጥነት ግን መሆን ከሚገባው አንጻር በውስንነት የሚገለጽ ነው። የአማራ ትግል መዋቅራዊ ቅርጽ እንዲኖረው የማድረግ ሙከራው ከነበረበት ምንም ያለመኖር ደረጃ የተነሳ በመሆኑ ጅምሩ እንደ ስኬት የሚቆጠር እንደሆነ ይነሳል። የፖለቲካም ሆነ ሌሎች የመብት ጥያቄዎች እንኳን ለማቅረብ ተቋማዊ አደረጃጀት በሚያስፈልግበት ዘመን ግዙፉን የትጥቅ ትግል በተበታተነ አኳኋን ድል እንዲያመጣ መጠበቅ የሚታሰብ አይደለም። የነፍጥ ትግሉ ሲጀመር ባልተደራጀና በየአካባቢው በተወሰኑ የጋራ እውነት ባላቸው እንቢተኞች የነበረ ቢሆንም ይህንን ተከትሎ ከታችኛው እስከ ላይኛው የፋኖ መሪዎች የሚደርስ አደረጃጀት ለመፍጠር ተሞክሯል። በየቀበሌውና በየወረዳ ከተሞች ከ ሲል ደግሞ በጎረቤታማ ከተሞች መካከል በነበረ መናበብ ሲካሄድ የነበረው ትንቅንቅ ለዘመቻና ለወታደራዊ ቅርጽ በሚያመች መልኩ ለመጠርነፍ ተሞክሯል። በዚህ ሁኔታ የተጀመረውን የማደራጀት ስራ ከሌሎች ድሎች እየተከተለም ቢሆን አጠናክሮ ለመቀጠል ጥረት ተደርጓል። በአማራ ፋኖ ትግል ውስጥ በነበሩ ተቋሚ መፍጠር ሂደቶች ውስጥ እንደ ፋና ወጊ የሚቆጠረው በየክፍለ ሀገራቱ የሚታወቁ መሪዎች ያሉት ተዋጊ እንዲመጣ መደረጉ ነበር። ከወረዳና ከቀበሌዎች ተሻግሮ ቢበዛ ከሶስትና አራት ባልበለጡ እዞች ስር እንዲደራጅ የሆነው የአማራ ህዝብ የነጻነቱ አርበኛ ፋኖ በሂደትም የመሰባሰብ ስራውን በመቀጠል ጥሩ ውጤቶችን ተመዝግበውበታል። በተለይም የብልጽግናው አገዛዝ የሰው ኃይልና በጀት መድቦ አንድነት እንዳይኖር የሚያደርገው ሙከራ በማክሸፍ ጥሩ ድል ተገኝቷል። ጦርነቱ ሲጀመር አካባቢ የነበረውን የተበታተነ ሁኔታ ለሚያስታውስ አሁን ያለው አደረጃጀት ትግሉንም ምን ያህል እንደለወጠው ማየት እንደሚችል ይነሳል። እነዚህ ሙከራዎች በቀጣይ ሊፈጠር ለታሰበው ግዙፍ አንድ አማራዊ የፋኑ መዋቅር እንደ መነሻ ሆነው ይወሰዳሉ። የአማራ ትግል በክፍለ ሀገር ከመወሰን ተሻግሮ በውጊያ ሜዳዎች ላይ ሲደረግ እንደከረመው በጋራ የሚታዘዝ የእዝ ሰንሰለቱ ከአማራነት የሚጀምር ከበዕዴናዊ የጉ ውጥ እሳቤ የተላቀቀ በፍጹም ወንድማዊነት የተቀናጀ የትግሉን ከፍታ በሚጠብቅ መንገድ ወደ አንድ መምጣት ይኖርበታል። በዚህ ሂደት ውስጥ መሰናክል ለመሆን የሚሞክር የትኛውም አይነት አፈንጋጭ ግለሰብ የሚሆን ቡድን ከብልጽግና ተለይቶ የማይታይ ጠላት ተደርጎ እንደሚወሰድ ይነገራል። ከብልጽግናው አገዛዝ ጋር እየተደረገ ያለው ትንቅንቅ የአማራ ሕዝብን በህልውና መቀጠልና መጥፋትን የሚወስን ግዙፍ መ ታጠፊያ በመሆኑ ተቋም የመመስረት ሂደቱ ያለመዘግየት መፈጸም አለበት። እስካሁን ባለው በተገኘው ልምድ አንድ የአማራ ተቋም ለመመስረት ሲሞክር ከብልጽግና ባልተናነሰ ሁኔታ የጎንዮሽ ገመድ ጉተታ ውስጥ እየገባ የሚረብሸው ሰው ቁጥሩ ቀላል አይደለም። አሁን የአማራ ትግል የደረሰበት ደረጃ እንዲህ ላሉ ሰዎች እድል የሚሰጥበት አይደለም ይልቁንም አብረው የመቀጠል ዝግጁነታቸውን እየመዘነ የሚያነሳበትና እየጣለ ወደፊት የሚገሰግስበት ነው። የተቋም ምስረታ ሂደቱ ሊገጥሙት እንደሚችሉ አስቀድመው ከሚገመቱ ችግሮች አንጻር በፈተና ውስጥ የሚከናወን መሆኑ አይዘነጋም። ያም ቢሆን ይህንን ከማድረግ የተሻለና የሚቀድም ምርጫ ባለመኖሩ በፈጣን ውሳኔ ተቋሙን እውን ማድረግ ተገቢ ነው። በዚህ ውስጥ የሚገጥሙ አለመግባ መግባባቶች ቢኖር እንኳን ከዋነኛው ትግል እንደማይበልጡ ማወቅ ያስፈልጋልም። ግለሰባዊ ፍላጎት የሚጫጫናቸው ግለሰቦች ለአማራ ሕዝብ ሕልውና ለሚከፈለው የሕይወት መስዋዕትነት ከጎናቸው ለወደቁ ጓዶቻቸው ደም ሲሉ ከዚህ ህሳቤ መውጣት አለባቸው። የስልጣን ፍላጎት፣ የመከባበር ስብራት፣ ራስን አግዝፎ የመመልከት አባዜ፣ ቡድናዊ ድልን ወደ ግለሰቦች የመጠቅለል ሙከራ አደገኛ የአንድነቱ እንቅፋቶች በመሆናቸው ነው እነዚህን ችግሮች መሻገርም ተገቢ ነው ተብሏል። ቀደም ሲል የተሞከረው ክፍለ ሀገራዊ አደረጃጀት የመፍጠር ሂደት በራሱ እንደ ስኬት የሚወሰድ ቢሆንም ብልጽግና ያሰማራቸው ተከፋይ የዲጂታል ሰራዊቱ አባላት ከዚህ የዘለለ መዋቅር እንዳይኖር እየሰሩ ነው። አማራ በሚገደልበት ማንነቱ ተደራጅቶ እንዳይመክት ለማድረግ በብልጽግና መንደር የሚሰራው ተንኮል በማወቅ የሚሆን ባለማወቅ ለመጋራት መሞከር የለየለት ባንዳነት ተደርጎ ይወሰዳል። አገዛዙ በአማራ ምድር በሽንፈቱ ላይ የተገነባውን ድል ስርዓት ኖሮት እንዳይመራ ለማድረግ መሞከሩ የሚጠበቅ ቢሆንም ይህንን ክፉ መንገድ በተዘዋዋሪ የሚደግፉ ሰዎች ትግል ውስጥ ያሉ መሆናቸው ሰፊ ስራ እንደሚጠይቅ ማሳያ ነው ተብሏል። ሐማስ በጋዛ የተኩስ አቁም እንዲደረግ ከሁለት ቀናት በፊት በግብፅና በኳታር የቀረበለትን ምክረ ሐሳብ መቀበሉን የቡድኑ ከፍተኛ መሪ አስታወቁ። የፍልስጤሙ ታጣቂ ቡድን ሐማስ አደራዳሪዎች ባቀረቡት ሐሳብ መሰረት በጋዛ የተኩስ አቁሙ እንዲቀጥል አምስት እስራኤላውያን ታጋቾችን ለመልቀቅና ለሐምሳ ቀናት የሚቆይ የተኩስ አቁም ስምምነት ላይ ለመድረስ በሚል የቀረበውን ሐሳብ እንደሚደግፍ ገልጿል። ከጋዛ ውጭ የሚገኙ ከፍተኛ የሐማስ መሪ ካሊል አልሐያም ቡድኑ በግብጽና በኳታር አደራዳሪዎች የቀረበውን ረቂቅ ምክረ ሀሳብ ማጽደቁን ተናግረዋል ሮይተርስ የደህንነት ምንጮችን ጠቅሶ እንደዘገበው ግብጽ አዲሱን የተኩስ አቁም ስምምነት በተመለከተ ከእስራኤል ወገን በጎ ምላሽ አግኝታለች የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽህፈት ቤት ዕቅዱን እንደተቀበለው ገልጾ ከዩናይትድ ስቴትስ ጋር ሙሉ በሙሉ በመተባበር ለአደራዳሪዎች ሌላ ምትክ ምክረ ሀሳብ ማቅረቡን ገልጾ ተገልጿል። ሁለቱ ተደራዳሪ ወገኖች ከተሰማው አዲሱ የተኩስ አቁም ስምምነት ዛሬ እሁድ ከሚጀምረው የሙስሊሞች የኢዳል ፈጥር በዓል ጋር ሊገጣጠም ይችላል። ቅዳሜ ዕለት የኔታንያሁ ጽህፈት ቤት ከአደራዳሪዎቹ ጋር የተኩስ አቁም ሐሳብ ላይ ምክክር መደረጉን አስታውቀዋል። እስራኤል ያቀረበችው ምትክ ምክር ሐሳብ ከአሜሪካ ጋር ስምምነት እንደተደረሰበት ቢገልጽም ምንም ምን ሐሳቦች እንደተካተቱበት የተባለ ነገር የለም። አሜሪካ በጉዳዩ ላይ በይፋ አስተያየት አልሰጠችም። እንደ አውሮፓውያን አቆጣጠር ጥር 19 በስራ ላይ የዋለው የተኩስ አቁም ስምምነት በዚህ ወር መጀመሪያ ካበቃ በኋላ የእስራኤል ኃይሎች በራፋ በእግረኛ ጦር ዘመቻ ሲጀምሩ በጋዛ ሰርጥ ደግሞ የአየር ድብደባ ማድረጋቸውን ቀጥለዋል። ሁለቱም ወገኖች የመጀመሪያው የተኩስ አቁም ስምምነት ካበቃ በኋላ ሁለተኛው ዙር ስምምነት ላይ መድረስ ሳይችሉ ቀርተዋልን ሐማስ በመጀመሪያው የተኩስ አቁም ምዕራፍ 33 ታጋቾችን ለቀዋል። በኢራን የሚደገፈው ቡድንም አሁንም 59 እስራኤላውያን በቁጥጥር ስር ያሉ ሲሆን ከእነዚህ መካከል ሁሉም በሕይወት ይኖራሉ ተብሎ አይታመንም። ሐማስ ቀደም ሲል መጀመሪያ ላይ ቀርቦ በነበረው መደራደሪያ ሀሳብ መሰረት ሁለተኛው የድርድር ምዕራፍም እንዲቀጥል በመጠየቅ የተቀሩት ታጋቾች ሙሉ በሙሉ እንዲለቀቁ የእስራኤል ጦር ከጋዛ ሙሉ በሙሉ ለቆ እንዲወጣና ጦርነቱም እንዲቆም ጠይቆ ነበር። ነገር ግን እነዚያ ድርድሮች ሊካሄዱ አልቻሉም። እስራኤልና አሜሪካ በምትኩ ከአንድ ወር በፊት ያበቃው የተኩስ አቁም የመጀመሪያው ምዕራፍ እንዲራዘም ሀሳብ ቢያቀርቡም ጦርነቱ እንደሚያከትም ግን ግልጽ ዋስትና አልተሰጠም። እስራኤል ሐማስን የተኩስ አቁሙ እንዲራዘም የቀረበው ሀሳብ አልቀበልም ብሏል ብላ በመወንጀል እንደ ኤውሮፓውያን አቆጣጠር ከመጋቢት 18 ቀን ጀምሮ በጋዛ ላይ የአየር ድብደባዋን ቀጥላለች። ከዚያን ጊዜ ጀምሮ በእስራኤል በደረሰ የአየር ጥቃት ከ900 በላይ ሰዎች መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስትር አሳውቋል። ይህ በእንዲህ እንዳለ የቀሩት ታጋቾች ቤተሰቦች ኔታንያሁን የተኩስ አቁሙን በመጣስ የታጋቾችን ሕይወት አደጋ ላይ ጥለዋል ሲሉ ከሰባል። ከእነዚህ ታጋቾች መካከል አንዱ የሆነው ኤልካና ቡህቦት እንዲፈታ ሲማጸን የሚያሳይ ተንቀሳቃሽ ምስል ሐማስ ይፋ አድርጓል በእስራኤልና በሐማስ መካከል ይህ ጦርነት የተቀሰቀሰው እንደ ኤውሮፓውያን አቆጣጠር ኦክቶበር 7 2023 ሐማስ ደቡብ እስራኤልን ካጠቃ በኋላ ሲሆን በዚህ ጥቃት 1200 ያህል ሰዎች ሲገድሉና 251ን አግቶ ወደ ጋዛ ወስዷል እስራኤል በበኩሏ በወሰደችው ወታደራዊ እርምጃ ከ50 ሺህ በላይ ፍልስጤማውያንን መግደላቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። ውድ የብላክላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ